ሰላም ሰላም ውድ የሰሚዘ ሚካኤል ዩቲዩብ ቤተሰቦች እንዴት አሏችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተከታታዮቻችን፣ በዛሬው ዕለት ደግሞ እጅግ በጣም አስፈላጊና ወሳኝ የሆነውን የኦርቶዶክሳዊት ቤተ ክርስቲያንን እምነት የሚገልጽ ርዕስን ይዤላችሁ ቀርቤያለሁ። የቤተ ክርስቲያንን ምንነትና ልዩነት የሚያስረዱ አራት መሰረታዊ ቅጥል ስሞች አሏት ቤተ ክርስቲያን። እነሱም አንደኛ ቤተ ክርስቲያን አሐቲ ናት። ሁለተኛ ቅድስት ናት። ሶስተኛ ኩላዊት ናት። አራተኛ ሐዋርያዊት ናት። እነዚህ ቃላት የቤተ ክርስቲያናችንን ጥልቅ ትርጉም፣ ታሪክ፣ መንፈሳዊ ማንነት የሚገልጹ ናቸው። ታዲያ ቤተ ክርስቲያን እንዴት አንዲት ልትሆን ቻለች? ቅድስናዋ ከምን የመጣ ነው? ኩላዊትና ሐዋርያዊት የሚለውስ ምን ማለት ነው? የሚለውን በዚህ ቪዲዮ ውስጥ የእያንዳንዱ ቅጥል ስም ትርጉም ከመጽሐፍ ቅዱስና ከቀኖና አንጻር እየተመለከትን ለእምነታችን ያለንን ግንዛቤ እናጠነከራለን። እንግዲያውስ እስኪጀምር ላይክ በማድረግ ሰብስክራይብ በማድረግ የደወል ምልክቷን በመጫን አብረውን ይቆዩ። ቤተ ክርስቲያን አህቲ ናት። ይህ ማለት ቤተ ክርስቲያን በዘር በቀለም፣ በነገድ፣ በጎሳ፣ በሀገር፣ በድንበር በመንደር፣ በቋንቋ ይህን በመሰለ ሁሉ የማትከፈል የማትለይ አንዲት ናት ማለት ነው። በክርስቶስ ክርስቲያን የተሰኘ ሁሉ የነዚህ መኖር ከክርስቶስ ቤተ ክርስቲያን ህብረት አይለየውም። የነዚህ ልዩነት ከምዕመናን ጋር ያለውን አንድነት አይገድበውም። አካል አንድ እንደሆነ ብዙ የአካል ክፍሎችም እንዳሉበት ነገር ግን የአካል ክፍሎች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስ ደግሞ እንዲሁ ነው። እኛ ሁላችንም በአንድ መንፈስ አንድ አካል ለመሆን ተጠምቀናል። አይሁድ ብንሆን አረማውያንም ብንሆን ባሪያዎችም ብንሆን ነፃዎችም ብንሆን ሁላችን አንድ መንፈስ ተጠጥተናልና። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12፣ ኤፌሶን ምዕራፍ 4 ከቁጥር 4፣ የዮሐንስ ወንጌል ምዕራፍ 17 ከቁጥር 21 ላይ ይህንን ማየት እንችላለን። ቅዱስት ቤተ ክርስቲያናችን ቅድስት ናት ተብላ ትጠራለች። ቅዱስ የሚለው ቃል ሊቃውን ሲተረጉሙ ንጹሕ፣ ጽኑ፣ ክቡር፣ ልዩ ማለት ነው ብለዋል። ስለዚህ ቤተ ክርስቲያን ቅድስት ስንላት ንጽት፣ ጽኒት፣ ክብርት፣ ልዩ ማለታችን ነው። በእውነት ቅድሳቸው ቃልህ እውነት ነውና እነርሱም በእውነት ቅዱሳን የሆኑ ዘንድ ስለ እነርሱ እኔ ራሴን እቀድሳለሁ፣ ዮሐንስ ወንጌል ምዕራፍ 17 ከቁጥር 17 እስከ 19 ሲል የተናገረው ክርስቶስ በባህሪው ቅዱስ ቅዱስናው፣ በባህሪ ቅዱስናው የቀድሳት ባህሪው ቅዱስ የሆነ መንፈስ ቅዱስ ያከበራት ማደሪያ ያደረጋት ናትና ቅድስ ትባላለች። የእግዚአብሔር ቤተ መቅደስም እናንተ ናችሁ፣ እንግዲያስ የእግዚአብሔርን ቤተ መቅደስ አታርክሱ ሲል እግዚአብሔር በመጽሐፍ ቅዱስ ተናግሮናል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 17 ላይ፣ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20፣ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 ላይ መመልከት እንችላለን። በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን ያለውን የተረጎሙ ሊቃውንት ቤተ ክርስቲያን ማለት ምእመናን ናቸው፣ አንድም በቆሙ ቤተ ክርስቲያናት ቅድስት ያላት ንጽህት ጽንዕት ክብርት ልዩ ሲል ነው። ጽንዕት አላት በሃይማኖት የምትጸና የምታጸና ሲሉ ነው። ንጽሕት አላት እጅ በነሷት ጊዜ ከኃጢአት የምታነጻ ናትና፣ ክብርት አሏት በክርስቶስ ደም የከበረች ናትና፣ ልዩ አሏት ከቤተ ጣዖት ከልማደ ጣዖት የተለየች ማለት ነውና። እሜ ያላት ስለምን ነው ቢሉ እናት ልጇን አበልታ አጠጥታ እንድታሳድግ ሥጋውን ደሙን መግባ በሃይማኖት አጸንታ የምታኖር ስለሆነ ቤተ ክርስቲያን ቅድስት ናት ተብሏል። ሶስተኛው ቤተ ክርስቲያን ኩላዊት ናት። ይህ ማለት ቤተ ክርስቲያን ለሁሉም የተሰጠች በሁሉም ያለች ከሁሉም የተገኘ በሀገርና በመንግሥት ያልተከፈለች የማትከፈል በብሉይ ኪዳን ህገወሪት ለያዕቆብ ልጆች ብቻ እንደተሰራች እስራኤላውያን ብቻ መምለኪያን እግዚአብሔር ተብለው ይጠሩ ህጉን ስርዓቱንም ይጠብቁ እንደነበረ ተለይታ ለአንድ ህዝብና ለአንድ አገር ብቻ ያልተሰጠች፣ ነገር ግን የወደደ የፈቀደ ሁሉ ሊያገኛትና ሊጠብቃት የምትችል በመሆኗ ቤተ ክርስቲያን ኩላዊት ትባላለች። ሀረገ ወይን አንቲ በምድር ስረዊሃ ወበሰማይ አጹቂሃ እንተ በስሉስ ትትገመድ ወታፈሪ ለነ አስካለ በረከት ሲሳየሆሙ ለቅዱሳን የቅዱሳን ምግባቸው የሚሆን የበረከት ፍሬ የበረከት ፍሬ የተባለ ስጋ ወደሙን የምታፈራልን በሶስት የተገመደች ጫፎቿ በሰማይ ስሮቿ በምድር የሆኑ የወይን ሐረግ እንዲል ቅዱስ ያሬድ ይህም ሲብራራ አንድነት፣ ሶስትነት የሚነገርባት ስጋ ወደሙ የሚቆረስባት ቤተ ክርስቲያን የትሑታን ደቂቃ አዳምና የልዑላን መላእክት ህብረት ናት ማለት ነው። እንዲሁም ለዛፍ ሶስት አለውና ስሩ የአብ ግንዱ የወልድ ቅርንጫፉ የመንፈስ ቅዱስ ምሳሌ ነው። እንዲህ ሲሆን ሶስት ዛፍ እንደማይባል አንድ ዛፍ እንዲባል አብ ወልድ መንፈስ ቅዱስን በስም በአካል በግብ ሶስት ሲሆኑ በባህሪ በህልውና በአገዛዝ በስልጣት በመንግስት አንድ ናቸውና ነው። ሌላው ቤተ ክርስቲያን ኩላዊት የሚያሰኛት ጌታ በማይከለ ምድር በቀራኒዮ መስቀሉ በመስቀሌ ያደላሁበት የለም ሲል ወገብረ መድኃኒተ በማይከለ ምድር። በኋላም ሐዋርያት የተላኩት ወደ ዓለም ሁሉ ነው እንጂ ወደ አንድ አገር ብቻ አይደለም። እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስም እያጠመቃቸኋቸው አሕዛብን ሁሉ አስተምሩ ያዘዝኋችሁንም እንዲጠብቁ አስተምሯቸው ብሎ በማቴዎስ ወንጌል ምዕራፍ 28 ከቁጥር 9፣ ቆላስያስ ምዕራፍ 3 ከቁጥር 11 ላይ እንዲሁም ደግሞ ገላትያ ምዕራፍ 3 ከቁጥር 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ሌላው ቅዱስ ቤተ ክርስቲያናችን ሐዋርያዊት ናት። የሐዋርያትን ትምህርት ሰምታ በሃይማኖታቸው ጸንታ ሐዋርያት ከጌታ የተማሩትን አውቃ ትፊቷን ጠብቃ የነበረች ያለችና እስከ ምጽአተ ክርስቶስ ድረስ የምትኖር ሐዋርያት በሲኖዶሳቸው በቀኖና መጽሐፎቻቸው ያዘዙትን ለተተኪው ትውልድ የምታስተላልፍ የሐዋርያትን አሰረ ፍኖት የምትከተል ከሐዋርያት ሲያያዝ የመጣው የስልጣን ክህነት ስርዓት የሚገኝባት ያልተቋረጠባት በመሆኗ ቤተ ክርስቲያን ሐዋርያዊ ትባላለች። ስለ ሕይወት ቃል ከመጀመሪያው የነበረው በጆራችን የሰማነው ባይኖቻችን ያየነው የተመለከትነውም እጆቻችንም የዳሰሱት እንነግራችኋለን። ሕይወት ለእኛ ተገልጣለችና አየናት፣ ምስክርም ሆንን። ሕይወት ለእኛ ተገልጣለችና የደ አየናት፣ ምስክርም ሆንን። ለናንተም ከአብዘን ያለችውንና ለእኛ የተገለጠችውን የዘላለምን ሕይወት እንነግራችኋለን እኛ አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 3። በነቢያትና በሐዋርያት መሰረት ላይ ታነጻችኋል እንዲል የኤፌሶን ምዕራፍ 2 ከቁጥር ላይ ከዚህ የተነሳ ቤተክርስቲያን ሐዋርያዊት ናት ተብሎ ይጠቀሳል። እንግዲህ ውድ ተመልካቾቻችን የዛሬው ትምህርታችን ይህን ይመስል ነበር። ቤተክርስቲያን አህቲነት ቅድስና፣ ኩላዊነትና ሐዋርያዊነት የቤተ ክርስቲያን ማንነት በግልጽ እንደተረዳችሁ ተስፋ እናደርጋለን። ቤተ ክርስቲያን አንድነቷን የምትጠብቅበት በክርስቶስ ዘም የከበረች በዓለም ሁሉ የተዘረጋችና በሐዋርያት እምነት ላይ የጸናች መሆኗን ማወቃችን ለእምነታችን ትልቅ መሰረት ይሆነናል። እስኪ ንገሩኝ ከነዚህ አራት ቅጥል ስሞች ውስጥ በተለይ ልብ የሚነካችሁና አዲስ ግንዛቤ ያገኛችሁበት የትኛው ነጥብ ነው? በኮሜንት ቦታ ሀሳባችሁን አካፍሉ። ለወዳጅ ዘመዶቻችሁ ሼር በማድረግ የቤተ ክርስቲያናችንን እውቀት እንዲያገኙ ያድርጉ። የሰኒ ዘመካሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።